እኔ ፈኪን ይዤ ስመጣ ሳቅ በሳቅ ነው የሚሆነው። ውስጤ ነው የሚደሰተው። በእውነት የሆነ የማቃት የሆነ ታናሽ የታቸውን ሰው እንዴት ነው በደስታ በናፍቆት የምታዩት ማለት ነው። እና ፈኪ ፈንድሸዋ ዳይመንዷ፣ እንግዲህ ደስ በሚል ሁኔታ ፈኪ ቪዲዮ ስሰራ ማስመሰልን አታውቅም፣ ሁና ነው የምሰራው። በቃ ትክክለኛ ፈኪ ማንነቷ ነው የምሰራው የምላችሁ ለዛ ነው ማለት ነው። እና ደስ በሚል ቪዲዮ ትናንትና አይተናት ነበረው ማለት ነው። እየተቀላለዱ፣ እየተሯሯጡ፣ እየተቀማሙ ደስ የሚል ጥያቄና መልስ ነበር ማለት ነው። የሁለታቸውም የተጠየቁት ጥያቄ መልሶቻቸው ልብ የሚነካ ነበር ማለት ነው። የፈኪም የአህሙም ማለት ነው። ፈኪም ስትጠየቅ ራሷ ያዘነችበትን ፓርት ስትናገር በጣም ልብ ይነካ ነበረ። አህሙም ደግሞ የራሱ የተጠየቀውን መልስ ሲመልስ ሲመልስ የተጠየቀውን መልስ ሲመልስ የሆነ ቤና አለው የሚሰማችሁ ስሜት አለው ማለት ነው። እና እጅግ በጣም ነበር ያዘንኩትን በሁለቱም ግን፣ አልሐምዱሊላ ተገናኝተዋል ማለት ነው። ውድና የተከበራችሁ ቤተሰብ እንደምን አላችሁ? አሰላም አሌይኩም ወራሕመቱላሂ ወበረካቱ፣ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ለድምፅ ይቅርታ ጉንፋን ይዞኝ ነው እና ፈኪናሁም እንግዲህ ደስ በሚል ሁኔታ እየተቀላለዱ የሆናል አይደለ? ደስ ቤቱን ደስ በሚያስብል ሁኔታ እያዋዙ ነበር ያቀረቡልን። ሰሞኑን አስለን ደስ የሚል ሁኔታ ላይ ናቸው። አላህ ስብሐነ ተዓላ በሐላል ያጣምራቸው እያላችሁ ዶ አድርጉ ማለት ነው። ደስ የሚሉ ጥንዶች ይወጣቸዋል ብዬ አስባለሁ። እና እንግዲህ ፈኪ በጥያቄ ያፋጠጣው ነበረ። እሱም እንደዛው ጠይቋት ነበር። ግን እኔ ከሁሉም የፈኪ መልስ እና የፈኪ ጥያቄ የተጠየቀችው መልሷ ላይ የሆነ የተምታታብኝ ነገር አለእና ምንድን ነው አንዳንድ ጊዜ የሁለቱን ማጋጥ መስማም ይባላል እና በተገላቢጦሽ እየሰማን ሰውን እንፈርጃለን፣ ሰውን ደግሞ ክፉ እናደርጋለን ምናምን እና ፈቂ አብሽሪ የማያልፍ የለም ያንንም ማልፈሽ፣ እዚህ ደርሰሻል። ጠንካራነሽ ብርቱነሽ ነሽ ስሜትሽ መናገር አትችይም፣ ሁሉ በሆዴነሽ እና ጠንካራ የልጅ አዋቂነሽ አብሽሪ፣ ሁሉም ያልፋል። እንሻላ ከሁሉም በልጣ እንደምናገኛት ደግሞ ፈኪን እርግጠኛ ነኝ ማለት ነው። ምክንያቱም የተገፋ ሰው በልጦ ይገኛል ማለት ነው እና አህሙ ደግሞ ፈኪን እንግዲህ እኔ አንቺን ላጣሽ አልፈልግም መቸም ቢሆን በምንም ቢሆን በደስታም ይሁን በሐዘንም ይሁን እኔ አንቺን ከጎን ላጣሽ አልፈልግም ብሏታል። እንግዲህ ይቅርታ ቤተሰብ እኔ አንቺን ላጣሽ አልፈልግም ብሏታል። እሷ ደግሞ እንግዲህ የራሷን እንትን ብላለች ማለት ነው እና አህሙ በሕይወት ውስጥ ፈኪን እንዲያገኝ ፈኪን ያገኝበትን ቀን መቼም እንደማይረሳው እና በህይወቴ ውስጥ አንድ የምለው ነገር አንቺን ያገኘሁበት ቀን ነው። ህይወቴ ደግሞ መስመሩን ይሳትበት እና ነገሮች ሁሉ የከበዱኝ ከአንቺ ጋር የተለያየሁበት ቀን ነው ብሏታል። እንግዲህ አስባችሁታል። አላህ የሆነን ሰው ያገናኛል የሆነን ሰው ደግሞ ይለያያል። ደግሞ ሲላቸው ደግሞ አላህ በፈቀደ ሰዓት አገናኝቷቸዋል። የመጨረሻው ያሰምበት ግን አሳዘነኛ። አሁን ላይ እዛ ላይታችሁት ከሆነ በጣም ያሳዘነኛ ህይወትሽ ህይወቱ ያኔ ብስቁልቁል እንዳለ ምናምን ነበርና አልሐምዱሊላ አገናኝቷቸዋል። እሷም ደግሞ እሷም ደግሞ የተናገረችው ነገር መናገር ባልፈልግምም ስሜቱን እንዴት እንደሆነ አይታችሁታል። እንግዲህ ፈኪ የነበረችበትን ሰዓት ሁሉም አላህ ነው የሚክሰውና ለማንኛውም በዚህ ቪዲዮ እጅግ በጣም ደስ ብሎኛል። በእውነት ያዘንኩበትን ፓርት አለ። እኔ አሁን ባሉበት ሁኔታ በፈኪና ባህሙ እጅግ በጣም ደስተኛ ነኝ፣ ይጣመሩ ከሚሉት አንዱ ነኝ ማለት ነው። የዚህ የዳይመንዷ ቤተሰቦች ደዋ አድርጉላቸው ማለት ነው። እጅግ በጣም ደዋ ያስፈልጋቸዋል፣ እና ደስ የሚሉ ናቸው። በቃ ይሆናል አይደለ? ለዛችሁ ሁሉ ምናምን፣ ለአቀራረባቸው ራሱ ምናምን ወላይ ከሌሎች ዩቱበሮች ደስ የሚሉ ናቸው ማለት ነው። ምክንያቱም በቃ ሁነው ነው የሚሰሩት፣ ካሜራ ፊታቸው እንዳለው ሁሉ ይረሱታል። ያን በእውነት ሁነው ነው የሚሰሩት፣ ስሜታቸውን ነው የሚያወጡት። እና እኔ ደስ ብሎኛል። ደስ ያለው ላይክ እያደረገ ደስታውን ይግለጽ። አላህ ሐላል ያርግላችሁ በሏቸው። እንግዲህ ዛሬ ደግሞ ፈኪ በአሚሩ ቤት እንደምትመጣ እንትን ብላናለች ማለት ነው። ደስ ይላል እንደዚህ። ኢንሻላህ ያኔ ሁሌም ስናገኛ፣ ስናያ፣ ስትበራታት አይዞሽ በርቺ በሏት እና ቤተሰብ፣ ይህም ቤተሰብ ላይክ ሸር እያርጋችሁ ቤተሰቡ ማለት ነው ወዳችኋለሁ።